ከአይሁድ ቤተሰቦች የተገኘውና የናዚ ጭፍጨፋን በመሸሽ መጠለያ የሆነችውን እንግሊዝ ኢኮኖሚ አሽመድምዶ ባለጸጋ ሆኗል። የስደትን መከራ የተጋፈጠ በመሆኑ ሀያሏን አሜሪካና የትውልድ ሀገሩ ሃንጋሪ ስደተኛ ጠል ፖሊሲ በመቃወምና በግልጽ በመጋፈጥ ይታወቃል። የኢኮኖሚ ነፃነትና ዲሞክራሲ መረጋገጥ አለበት በሚል በዳቦስም ከፍተኛ ገንዘብ በመርጨት የሀገራትን ኢኮኖሚ ይቆጣጠራል። ይህ እጀ ረጅም ቱጃር የመፈንቅለ መንግስት አባት የሆነውን ጆርጅ ሶሮስ እንደ አውሮፓውያን አቆጣጠር በ2019 ዳቮስ ስዊዘርላንድ ላይ እየተካሄደ ከነበረው የዓለም ኢኮኖሚ ፎረም ስብሰባ ላይ ዶክተር አብይ ከቢሊዮነሩ ጆርጅ ሶሮስ ጋር ያደረጉትን ውይይት ተከትሎ መወያያ ርዕስ ሆኖ ቆይቶ ነበር ታዲያ የዚህ ሰውዬ ከጠቅላዩ ጋር የመታየት ጉዳይ በዚች መከረኛ አገር ላይ ያለው አንድምታ እንዲሁም በቀላሉ አልታየም። ቢሊዮነሩ ኢትዮጵያ ላይ ለረጅም ዓመታት ያንዣብብ እንደነበር የሚታወቅ ከመሆኑ ጋር ተያይዞ እኛ ጋር ምን እየዶለተ ይሆን? የጠቅላዩ ከዚህ የመንግሥት ግልበጣ ባላባት ሰውዬ ጋር የመወያየት ነገር በሂደት በባንኮቻችን፣ በኢንሹራንሶቻችን በአጠቃላይ የፋይናንስ ዘርፍን ለሽያጭ ቀርበዋል። በአመፅ ወደ ስልጣን የመጣው አካል ዋና የአመፁ አርክቴክትና ፋይናንሰር ጆርጅ ሶሮስ ነው የሚሉ ሰዎች አልጠፉም። ከዚህ አንጻር ውይይቱ አንድም የምስጋና፣ አንድም ለውለታዎ ምልክፈለዎ ጥየቃ ነው ተብሎ ቢገመት ስህተት አልነበረም። ይልቁንስ የዛሬው የኢኮኖሚ ፖሊሲ መለወጥና ለአይኤምኤፍ መሸጥ የሰውየው እጅ የለም ብሎ መጠርጠር ሞኝነት ይሆናል ከዚህ ባሻገር በጆርጅ ሶሮስ የገንዘብ ድጋፍ አንድ ከፍተኛ ባለሥልጣን ዲግሪያቸውን ይዘዋል ሁለት በሀገር ውስጥ የሚሰሩ የግል ሚዲያዎች በሰውየው የገንዘብ ድጋፍ ይዘግባሉ ዶክተር አብይና ጆርጅ ሶሮስ ምን አዛመዳቸው የሚሉትን ከሕይወት ታሪኩ በመነሳት ስለ ገለበጣቸው መንግሥት በሁሉም አካሄዳቸው የማይጣጣሙት ሀያሉን አሜሪካና ቻይና ሳይቀሩ በሶሮስ ጉዳይ ላይ የጋራ ጠላታቸው ስለመሆኑ ለማንም የማይመለስ ብቻውን ብዙዎችን ያንበረከከውን ጆርጅ ሶሮስ ከውጭ እስከ ሀገር ውስጥ ስላለው ግንኙነትና ስለፈጠራቸው ተጽዕኖዎች፣ የምንዳስስ ይሆናል። አብራችሁን ቆዩ። ሼልፍ ቲዩብነን መርጠናና መሰግንም ለይተንም አንተችም ትውልደ ሃንጋሪ አሜሪካዊ ሶሮስ የተወለደው በቡዳፔስት በሺ ዘጠኝ መቶ ሰላሳዎቹ መጀመሪያ ከአይሁድ ቤተሰብ ነበር። እንዲያውም ጆርጂዮ ሹዋትዝ ነበር የቀድሞ ስሙ። በጊዜው በአውሮፓ በአይሁዳውያን ላይ በነበረው ስር የሰደደ ጥላቻ ምክንያት አባቱ ከግድያ ለማምለጥ ቤተሰቦቹንም ለመታደግ እንዲረዳው ሲሉ የቤተሰቦቻቸውን ስም ሹዋትዝ ወደ ሶሮስ ቀየሩት። ስሙን መቀየር ብቻም ሳይሆን በተለይ ለጆርጅ አዲስ ማንነትና መታወቂያ ተዘጋጅቶለት ልክ አይሁድ ያልሆነ ሌላ አንድ ተራይ ቤተሰብ አባል ተደርጎ እንዲኖር ተደረገ። በዚህም ያንን አስቸጋሪ ዘመን መሻገር ቻለ። ሶሮስ በ14 ዓመቱ የአንድ የመንግስት ባለስልጣን ልጅ እንደሆነ ተደርጎ መታወቂያ ወጥቶለት ለጥቂት ሳይገደል ቀርቶስ ከግድያዎች ያምልጥ እንጂ በዚህ ወቅት የአይሁዶች ንብረት ሲዘረፍ ክብራቸው ሲገፈፍ፣ አይኑ በብረቱ ተመልክቷል። በዚያ ዘመን በተለይም በሁለተኛው የዓለም ጦርነት ወቅት ግማሽ ሚሊየን የሃንጋሪ አይሁዶች እንዲገደሉ የሆነው ስምንት ሳምንታት ባልሞላ ጊዜ ውስጥ ነበር። እንዲያውም በመላው ዓለም ካሉ ሀገራት እንደ ሀንጋሪ አይሁዶች በአጭር ጊዜ በስፋት የተረሸኑበት አገር የለም ይባላል። ወላ በጀርመንም ቢሆን ሶሮስ ከናዚዎች ግድያ ተርፎ እፎይ ብሎ መኖር ሲጀምር ሃንጋሪ ወደ ኮሚኒስት አገርነት ተለወጠች ሌላ ፈተና በዚህ ጊዜ ነበር ገና በ17 ዓመቱ በቡዳፔስት ወደ ለንደን ይሸሸው ቀኝ አክራሪዎች ሶሮስን ሲያወግዙ የእንግሊዝን ባንክ ያንበረከከው ጎረምሳው ሶሮስ እንግሊዝ እንደገባ የሻይ ቤት አስተናጋጅ ሆነ ከዚያም የባቡር አውራጅና አኝ ሆነ ጥሎ ዩኒቨርሲቲ ገባና ከዝነኛው የለንደን ስኩል ኦፍ ኢኮኖሚክስ በምጣኔ ሀብት ዘርፍ ዲግሪ ያዘ። እዚያ ዩኒቨርሲቲ ሳለ ነበር አስተሳሰቡን ለአንዴና ለመጨረሻ ጊዜ የለወጠለትን ሰው ያገኘው። ይህ ሰው ፈላስፋው ሰር ካርል ሬይመንድ ፖፐር ነበር። ፈላስፋው ፖፐር ልክ እንደ ሶሮስ ሁሉ አይሁድ ስደተኛ ነው። ኦስትሪያዊ አይሁድ ጆርጅ ሶሮስ አስተሳሰቡ የተጠረበው በዚህ መምህሩ እንደሆነ ይታመናል። የዚህ መምህሩ በፖለቲካ ፍልስፍና ዓለም የናጠ ሥራው ዘ ኦፕን ሶሳይቲ ኤንድ ኢትስ ኢነሚስ ይሰኛል። ከዚህ ከመምህሩ የጥናት ሥራ በተወሰደ ስም ነው ኋላ ደም ላይ ተጽዕኖ ፈጣሪ ድርጅቱን የመሰረተው። ስሙም ኦፕን ሶሳይቲ ፋውንዴሽን ይባላል። ብቻ ከዚህ በኋላ ጆርጅ ሶሮስ በ1970 የሶሮስ ፈንድን አቋቋመ። እሱን ዓለም የሚያውቀው በሁለት ነገር ነው። አንዱ እሱ አምጦ በወለደውና ቀደም ሲል በጠቀስነው ኦፕን ሶሳይቲ በሚባለው ድርጅቱ ሲሆን፣ ሁለተኛው ደግሞ የእንግሊዝን ባንክ በእንብርክክ በማስኬዱ ነው። ከሁለተኛውን ጀምር አንድ ቢሊየን በአንድ ቀን በ ሺ ዘጠኝ መቶ ዘጠና ሁለት እንግሊዞች ጥቁሩ ረቡ ወይም ብላክ ወይንስ ዴይ ብለው የሚያውቁት ታሪክ አለ። ብሪታንያ የፋይናንስ ቀውስ ውስጥ የገባችበት አስገራሚ ቀን ነው። ይህ ቀን ለብሪታንያ ጥቁር ነበር ካልን፣ ለጆርጅ ሶሮስ ግን ነጭ ነበር። የእርሱ የብልጽግና በር የተከፈተው በዚያች ቀን ነበር ማለት ይቻላል። ነገሩን በአጭሩ ለማስረዳት ብዙዎች የአውሮፓ አገራት ዩሮን ወይም እሱን የሚመስል የጋራ ገንዘብ ለመፍጠር እያለሙ ነበር። ይህን መንገድ የሚጠርግ ዘ ኢሮፒያን ኤክስቼንጅ ሬት ሜካኒዝም ኢአርኤም የሚባል ህብረት ነበራቸው። ይህንን ለማሳካት ደግሞ አባል አገራት የገንዘባቸው ጥንካሬ ከተወሰነ መጠን ዝቅ እንዳይል ይጠበቅባቸው ነበር። የብሪታንያ መንግሥት የሚገበያይበት ፓውንድ ስተርሊንግ ጠንካራ ሆኖ እንዲቀጥል የወለድ ምጣኔን ከፍ በማድረግ ጭምር ሞከረ። ሆኖም አልተሳካም። በዚህ ታሪካዊ ቀን እንግሊዝ ገንዘቧን ፓውንድን ከመውደቅ ማዳን አቃታት። ስለ አቃታትም ከአውሮፓ ሀገራት የውጭ ምንዛሪ መወሰኛ ህብረት ኢአርኤም ለመውጣት ተገደደች። ይህ ጥቁሩ ረቡዕ ብሪታንያ ብሔራዊ ኪሳራን በአገር ደረጃ ያወጀችበት ዕለት ነበር። ጆርጅ ሶሮስ ከዚህ ቀን ቀደም ብሎ የፓውንድን መውደቅ አይቀሬ እንደሆነ በመተንበይ ፓውንድ አብዝቶ ከባንኮች ይበደር ነበር። በርካታ ፓውንድ እየተበደረ መልሶ ከባንክ ውጪ በርካሽ ይሸጠዋል። በተከታታይ ፓውንድን ዝቅ ባለ ዋጋ በመሸጥ ሌላ የገንዘብ ኖት በማከማቸቱ በተለይም የጀርመን ማርክን ብቻ በትንሹ በአንድ ቀን አንድ ቢሊየን ዶላር ማትረፍም የተነሳ ጆርጅ ሶሮስ የእንግሊዝን ባንክ ያንበረከከው ሰው በመባል ይታወቃል። ጆርጅ ሶሮስ በዚያ ዓመት እንግሊዝን 3.3 ቢሊዮን ፓውንድ አክስሯታል። በሌላ አነጋገር እያንዳንዱ እንግሊዛዊ በተናጠል 15 ፓውንድ ለሶሮስ ከፍሏል ማለት ነው። በእንዲህ አይነት አስቀድሞ የገንዘብ ጥንካሬን በመተንበይ በአመታት ውስጥ በርካታ ሀገራት ውስጥ ቢሊየን ዶላር ማጋበስ እንደቻለ ይነገርለታል። ጆርጅ ሶሮስ ራሳቸውን እንደ በጎ አድራጊና ዴሞክራሲያዊ ተሟጋች አድርገው በመውሰድ ብዛት ያላቸው ሲቪክ ማህበራትን በማደራጀት በአፍሪካ፣ ላቲንና ምስራቅ አውሮፓ ሀገራት መንግስታትን እስከ መገልበጥ የደረሱ አመጾችን በገንዘብ የደገፉ ናቸው። ለዚህ ተግባር በሚል ከአንድ መቶ በላይ ለሆኑ ሲቪክ ተቋማት የገንዘብ ድጋፍ በማድረግ ይታወቃሉ። ቀጥተኛ የሆነ የገንዘብ ድጋፍ ከሚደረግላቸው ተቋማት መካከልም ኦፕን ሶሳይቲ ፋውንዴሽን፣ ፍሪደም ሀውስ፣ ኢንተርናሽናል ሪፐብሊካን ኢንስቲትዩት፣ ናሽናል ዴሞክራቲክ ፋውንዴሽን፣ አምነስቲ ኢንተርናሽናል፣ ሁዩማን ራይትስ ዎች እና ሌሎች ድርጅቶች ይገኙበታል። ጆርጅ ሶሮስ እጃቸውን አስገብተው ከመሯቸው አመጾች መካከል የብርቱካን አብዮት፣ የጽጌሬዳ አብዮት፣ የቡልዶዘር አብዮት፣ የዩሮሜዲያን አብዮት፣ የታይላንድ የቢጫ ቲሸርት አብዮት የአረቡ የጸደይ አብዮትና ሌሎች ብዛት ያላቸው በአፍሪካ ምስራቅ አውሮፓና ኤሽያ ሀገሮች የተካሄዱ አመፆችን መጥቀስ ይቻላል። ግብጽ ላይ የሆነውን እንደ ምሳሌ ብንወስድ እንኳን የአሜሪካ የወቅቱ የትራንስፖርት ሚኒስትር ልጅ ጭምር በቁጥጥር ስር የዋለበት ኢንተርናሽናል ሪፐብሊካን ኢንስቲትዩት የተባለው ድርጅት ሲያደርገው የነበረው የቤት ለቤት የአመፅ ቅስቀሳና የገንዘብ ብተናን ማየት እንችላለን። በዚምባብዌ ተመሳሳይ መልኩ ሞርጋን ሻንገራይ ሲመሩት ለነበረው የዴሞክራቲክ ቼንጅ ሙቭመንት ኤምዲሲ እና የፓርቲው ደጋፊ ለሆኑ ሲቪክ ማህበራት ከፍተኛ የገንዘብና ሚዲያ ሽፋን ድጋፍ ሲያደርጉ ነበር። ጆርጅ ሶሮስ እነዚህን ድጋፎች የሚያደርጉት በሀገሪቱ ውስጥ ሊበራል ዴሞክራሲያዊ ለውጥ ለማምጣት በሚል ሽፋን በሀገሪቱ ውስጥ የሚገኙ ባንኮችና ኢንሹራንሶችን የመቆጣጠር ፍላጎት ስላላቸው ብቻ ነው። ለዚህ ማሳያ ሊሆነን የሚችለው ቢሊየነሩ በአንድ ወቅት ከእንግሊዝ ባንኮች አስር ቢሊየን ፓውንድ በመግዛትና እንግሊዝ አገር ውስጥ የፓውንድን እጥረት በመፍጠር በጥቂት ወራት የሁለት ቢሊየን ፓውንድ ትርፍ ማግኘት ያስቻላቸው አሻጥርን መስራታቸው አንዱ ነው። በዚህ የተበሳጩት እንግሊዛውያን ቢሊዮነሩን የእንግሊዝ ባንክን የመዘበረ ሰው የሚላ አውጥተውለታል። ማሌዥያ የተባለችው ሀገር በበኩሏ ይህ ቢሊዮነር በሀገሯ ውስጥ ለፈጸሙት የኢኮኖሚ ጥቃት የኢኮኖሚ ጦርነት ወንጀለኛ የሚል ግለሰቡ ላይ ብቻ ያነጣጠረ ሕግ በፓርላማዋ እስከ ማውጣት ደርሳለች። ጆርጅ ሶሮስ እና ጠቅላይ ሚኒስትር አብይን ምን አገናኛቸው? ጠቅላይ ሚኒስትር አብይ አህመድ በእኛ 2011 ዓ ም በዳቮሱ ወርልድ ኢኮኖሚ ፎረም ጆርጅ ሶሮስ ጋር ተገናኝተው ተወያይተዋል። የተወያዩበት አጀንዳም ሁለት እንደነበር ይነገራል። አንደኛው ኢትዮጵያ ውስጥ በነበረው አመፅ በመምራት የመንግሥት ለውጥ ስላደረግኩ የተለመደው ድጋፍ ይደረግልኝ የሚል ጥያቄ ለመጠየቅ፣ ሁለተኛው በሶሮስ ፍላጎት ኢትዮጵያ ትከተለ የነበረው የኢኮኖሚ ፖሊሲ ቀይራ ሊበራል ኢኮኖሚ እንድታራምድ ለመጠየቅ ነው የሚለው መንግስት እየተገበረ ያለው የማክሮ ኢኮኖሚ ለውጥ ወደዛ ያመራናል። የጆርጅ ሶሮስ ልምድ እንደሚያሳየው ዋናው ትኩረቱ አገራት በፖለቲካና ኢኮኖሚ ነፃ እንዲሆኑ ማድረግ ነው። ይህንንም ለማስተግበር ጸረ ብሔርተኛ የሆኑ አስተሳሰብን ለመደገፍ በቢሊዮን ዶላር በመመደብ ዓለም አቀፍ የዩኒቨርሲቲዎች ጥምረት መስርቶ ይሰራል። ጠቅላይ ሚኒስትር አብይ አህመድ ከዚህ ሰውዬ ጋር መታየት አህዳዊ አስተሳሰብ ያለው መሪ ነው የሚለው ጥርጣሬውን ያጎላል። እንደ ፈረንጆቹ በ1979 የተመሰረተው ኦፕን ሶሳይቲ በአሁኑ ጊዜ በ120 አገራት እየሰራ ነው። በኢትዮጵያም ቢሮ ለመክፈት በሂደት ላይ እንደነበር አንድ ሰሞን መዘገቡ ይታወሳል። የሀገር ቤቱ ሪፖርተር ጋዜጣ የእንግሊዝኛው ቅጂ በፈረንጆች ህዳር 30 እትሙ እንደዘገበው ኦፕን ሶሳይቲ እገዛ ሊያደርግላቸው ካሰባቸው ኢትዮጵያዊ ድርጅቶች መካከል አዲስ ስታንዳርድ የድረገጽ ጋዜጣና አዲስ ፎርቹን የእንግሊዝኛ ጋዜጣ ይገኙበታል። ሁለቱ ሚዲያዎች ከ160 እስከ 200 ሺህ ዶላር እንደሚለገሳቸውም ምንጮቹን ጠቅሶ ዘግቧል። ሪፖርተር በዚሁ ዘገባው የድርጅቱን ኃላፊ ሩት ኦሜንዲን ጠቅሶ እንዳለው ከኦፕን ሶሳይቲ በቅርቡ ጊዜ ቢሮውን አዲስ አበባ ይከፍታል ሲል ዘግቦ ነበር። ሊበራል ዲሞክራሲን በማስፋፋት የተጠመደው ኦፕን ሶሳይቲ ፋውንዴሽን የብዙ አገሮች ራስ ምታት መሆኑ አልቀረም። በተለይ አገራት ወደ ዲሞክራሲ እንዲሸጋገሩ አመጾችን ለማስቀጠል የሚውል ገንዘብ ይረጫል የሚባለው ኦፕን ሶሳይቲ በሰብአዊ መብትና በትምህርት ላይ ያሳደረው የላቅ አስተዋጽኦ የሚካድ አይደለም። ሌላው ወይዘሪት ብርቱካን ሚደቅሳ በአሜሪካ ቆይቷ በጆርጅ ሶሮስ ድጋፍ ነው ማስተርስ ትምህርቷን ተምራ ከጨረሰች በኋላ የኢትዮጵያ ምርጫ ቦርድ ኃላፊ ተደርጋ የተሾመችው ስለዚህ የፖለቲካውን ዋና ኃይል በጆርጅ ሶሮስ እጅ ወድቆ ነበር ማለት ያስደፍቢያ በምዕራባውያን ለአመታት ገበያችሁን ክፍት አድርጉ የሚለውት ቦታ አሁን ላይ ወደ ከመስማማት አልፋ ከተገበረች ሰንብታለች እንደ ቴሌና የኢትዮጵያ አየር መንገድን ለመሸጥ መወሰኗ፣ ብሎም ዜጎች ላይ እየተጣለ ያለ ከልክ ያለፈ ታክስ፣ በነዳጅ ላይ የነበረው ድጎማ ከአይኤምኤፍ እና ወርልድ ባንክ እጅ ስር መውደቅ ዋናዎቹ ማሳያ ናቸው። ይህንን የኢትዮጵያ ኢኮኖሚ ሊበራል ለማድረግ ጆርጅ ሶሮስ በሴፈስ ግረውዝ ካፒታል ፓርትነር በአቶ ካሳሁን ከበደና ወይዘሮ ብርሃኔ ደምሴ በ2016 የተቋቋመ ድርጅት የ100 ሚሊዮን ዶላር ድጋፍ በመስጠት የሀገሪቷን ኢኮኖሚ የማስከፈትና ሊበራል የማድረግ ስራውን እየሰራ ቆይቶ ተሳክቶለታል ማለት ይቻላል። ነገሩን ጠቅለል አድርገን ስናየው የጆርጅ ሶሮስና የጠቅላይ ሚኒስትር አብይ አህመድ ወዳጅነት በስጋትና በተስፋ የተሞላ ነው። አበቃን። ሰላም።